ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? አለን። እግዚአብሔር ይመስገን። አዩ መቼለታ የሆነ ነገር ሰርታልኝ ነበረ። እስቲ ቻ የሆነ ስራ ልሰራ ልስቤ ያለ ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥን በውጭም ያለችሁ እህት ወንድሞቼ እንዴት ናችሁልን? እግዚአብሔር ይመስገን እኛ ሰላም ነን። ያው እንግዲህ ባለፈው ወንድሜ ጋር እየሄደን አዩ መንገድ ላስደንግጣን ነበር። እኔ የእውነት መስሎኝ ነበረ፣ ምክንያቱም አላስእኔ ያርግሻለሁ ስለዚህ ዛሬ ልጠይቀን ትመጣለች እና እኛ ደግሞ ያንን ብድራችን ልመልስ። እሱ እንደውም እኔ ደነገጥኩኝ በጣም። እሱ ግን በጣም እያለቀሰ ነበረ። በእውነት በጣም ያስደነገጠች እና ዛሬ ደግሞ ብድሩን ሊመለስ ልንመልስ ነው ማለት ነው። አልተስማማንም ብሎ ደወለላት እና በሰላም ትድረስ እና ውድ ቤተሰብ ራንክ እናደርጋለን ቆይታችሁ ከኛ ጋር ይሆን

ምን? ምን አንቺ እኮ ነሽ እንደዚህ ያመጣችው። እኮ ምን አደረኩኝ? አደለ?

እንህለም ፎከራ ብቻ ዛቻ ብቻ፣ ምንድን ነው ትርጉም ያለ እኔ እኮ ሴት ልጅ ለአንተ ለሴት ልጅ ክብር ኖሮ በጣም አንተ ነህ ሰው የምታከብረው። ለምን አየሁ ፊት እንደው እንትን ይሰማሃል ወንድ ኮንክ

ምን አይነት ንቀት ነው? አንቺ ለሰው ልጅ ክብር ያለሽ አንቺ፣ ምን ደም ያረገኝ አታውቂም። በዛ ላይ በጊዜ አይገባም። ምን አይነት ምንድን ነው ያደርግልሽ? ውጭ አምሽቶ ጠጥቶ ሰክሮ እየገባ እየረበሸኝ። ትላንትና እንደውም ከመንገድ ላይ ሰው ነው ያስገባው። ሰከረ ብሎ እዛ ከመንገድ ላይ ሰው። አንቺ ዝም አታውሪ ሁሉ ነገር ይወራል። ማን ያስገባ ትናንትና? እና ይሁን ተሻሻልኩኝ፣ ደህና ሁን ብሎ አይደል አንቺ ራስሽ ኪሚ፣ ተሻሽሏል፣ እንደዚህ ሆነልሽ፣ ያስገባሽ አንቺ አሁን እንዲህ ከምትናደዱ እኮ አንዴ ብትባባሉ ችግር የለውም። ፕራንክ እያደረጋችሁኝ ስለሆነ ነው ፕራንክ ነው። ምን አለ አይ ከሆነ በቃ እኔ ለሴ ልጅ እጄ አላነሳም አይደለ። ለዛ ነው የዛኔ እንደዛ የደበደብከኝ አንተ ለእኔ ቦታ ኑሮ ማለት እንደዚህ አስቶ ነበር መድፋት። ምን ዐይነት ደስ ነበር። ምን ምን ምን በቃ

ፕራንክ ሊያረጉሽ ነው እንትን ቢያችሁ ተበቂያችሁ አለኝ ሰላም ውድ ቤተሰቦቻችን ሰዎቻችን እንዴት ናችሁ ዛሬ እንግዲህ ይውላችሁ ፍቄ ቅድም ደውሎልኝ አዩን ፕራንክ እናረጋታለን ምናምን እያለኝ ነበረና ማለት ነው ይኸውልሽ አየሻ ዛሬ አተረፍኩሽ እኮ ፕራንክ ዳረገች ዛሬ ፕራንክ ሊያረግሽ እግዚአብሔርን ይኸውልሽ ተጠንቅቀሽ ተናደጂ መናደድ ይችላል ከ ዛ መሀል እኛ እንገባና እነሱን ፕራንክ እናረጋችኋል ሌላ ነገር እና ዛሬ ሌላ ምን እንደሚፈጠር እናያለን። አብረንሽ ፍራንክ ላይ አደረገኝ የሻ አንቺ ባለፈው ከኛ ከእኔ ማንም አይበልጥም ምናምን ብሎ እራሱ ሲቆልላል ነበር። አናገኘዋለን ዛሬ በጣም አለ ግን

የወንድ እጅ ላሳ ይችላል እንዴ? ደግሞ እኔም ጉልበት አለኝ። አይገርምም። እኔ ሁለተኛ ከዚህ ይዝች ቤት አልረግጥም። ይሄን ወቄ ለዛው ቀዩልሽ ነገር የሚፈልገው እኮ ራሱ አንቺ፣ ቆይ በ

የምራው እንጣለዋለሁ አይ አይደለም አለቀው